ሰላም ተወዳጆች እንደምን አርፍዳችኋል? በያላችሁበት ሁሉ ሰላማቸው የብዛ ስል ልባዊ ምኞቴን እየገለጽኩ፣ ክቡራን አድማጮች በዚህ የመረጃ ሰዓትም እጅግ አንገብጋቢ ሰበር የግንባር መረጃዎችን አጠር አድርጌ የማጋራቸው ይሆናል እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እነዚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሮ በቅንነት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል ሐሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁም የሀገራችሁን ወቅት መረጃዎች መከታተል እይችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌም በቀጥታ አስሻገር። ከሰዓታት በፊት ለሚዲያችን እየደረሰ የድል ዜና ከወደ ምዕራብ ወሎ ግንባር አለ። ይህንን መረጃ እንደሚከተለው ሙሉ ቃሉን የማጋራቸው ነው የሚሆነው ሰባተኛ ቀኑን የያዘው ዘመቻ አርበኛ አደም አሌ ወይም አባናደው በምዕራብ ወሎ ግንባር አመርቂ ድል ተመዘገበ። ለተከታታይ አራት ቀናት በተደረገው ትንቅንቅም የአማራ ፋኖ ነው። ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክዝ ንጉስ ሚካኤል አሌኮር መካነ ሰላም ቀጠና ውስጥ በሰራው ኦፕሬሽን ቁልፍ የጠላት ኃይል አመራሮች ተደምስሰዋል። በትናንትና ውለት ማለት መስከረም 2 ቀን 2018 ዓ.ም ተምረት በማለዳው የመቅደል አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር የአንድ ከፍተኛ የጠላት ኃይል አመራር አስክሬን ተገኝቶም ከፍተኛ ተኩስ ታጅቦ ተነስቷል። በሰሞኑ ኦፕሬሽን የአድማ ብትና 23ኛ ክፍለ ጦር ዘመቻ መሪን ጨምሮ የቦረና ወረዳ ሚኒሻ ጽህፈት ቤት አቶ ሻምበል ኃይሉ የመካነ ሰላም ከተማ አስተዳደር ሚኒሻ ጽህፈት ቤት ኃላፊ አቶ ሰይድ በዬ የሚኒሻዎች መሪ አቶ አረጋው ክብረት ምበል ሀይሎ እንዲሁም ከነዚህ ጋር በድምሩ 75 በላይ የሚሆነው የጠላት ኃይል ተደምስሰዋል። የሰሜን ምዕራብ 801ኛ ኮር 45ኛ ክፍለ ጦር አንድ ሬጅመንት ሰራዊት ጁኔር ትምህርት ቤትን ካምፕ አድርጎም ተቀምጦ የነበረ ሲሆን የቆሮ ሰራዊት ወደ ከተማይቱ መጠጋቱን ተከትሎ ቀድሞ ሲፈረጥ ጥቁር አማሮች የተሰባሰቡበት የአድማ ብተና ኃይልና መንገድ መሪዎቹ የሆኑት ፖሊሶችና ሚኒሻዎችን ለእሳት ዳረጓቸዋል። የአድማ ብተና ኃይል 23ኛ ክፍለ ጦር በርካታ ኃይል በሰሞኑ ኦፕሬሽን ተደምስሷል። የሚኒሻ ጽፈት ቤት መረጃና ደህንነት ስራዎችን ሲያከናውን የነበረውና የሚኒሻዎች ጥርናፊ የነበረው አቶ ሞገሳ ብዬ በቅጽል ስሙ ቡላ የሚባለው በውጊያ መሀል በኢንጂነር ደሳለኛ ሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ ተወርዋሪዎችም የተማረከ ሲሆን የ45ኛ ክፍለ ጦር አመራሮች ቡላ ከሚማረክብን ዙ 23 እና ዲሽቃ ቢማረክብን ይሻለን ነበር ማለታቸውንም የውስጥ ምንጮች ተናግረዋል። ቡላም የባንዳዎች ቁንጮ የሚባል አደገኛ የጠላት መጠቀሚያ ግለሰብ ሲሆን የንጹሐን መንደሮች እየገባ ይህ የጽንፈኛ ደጋፊ ነው፣ ይህ አንድ ጽንፈኛ ዘመድ አለው ወዘተ እያለም ሲያስረሽን እንደነበር ነው መረጃዎች የሚጠቁሙት። ሁላ አሁን ላይ በፋኖ ቁጥጥር ስር ይገኛል። የንጉስ ሚካኤል አሌኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድም በበኩሉ አቶ ታከለ ይፍሩ የሚባለውን ቀንደኛ ምኒሻና ስላቶ ከተደበቀበት ቤት በመግባትም ከነትጥቆ በቁጥጥር ስር አውሎታል። ከአቶ ታከለ ይፍሩና ከአቶ ሞገስ አብዬ ወይንም ቡላ በተጨማሪ አቶ ሐሰን ሸቴና አቶ አከለ ተሰማው ከሌሎች አምስት ባንዳዎች ጋር በፋኖ ቁጥጥር ስር ይገኛሉ። የጠላት ፈንታው ብርጌድ የአድማ ብትና ካምፕ ከቦ ባደረገው ትንቅንቅም ካምፑን ሙሉ በሙሉ ተቆጣጥሮ ተተኳሽ ኢናርጋ የሚባል ሁለት ዘመናዊ መሳሪያ የአስለቃሽ ጭስ መተኮሻ መሳሪያ፣ የሕክምና ቁሳቁሶች፣ ሬሽን ናም ሌሎች የጠላት ንብረቶችን መረከብ ችሏል። የኮሩ አካል የሆነው የወቅዴው መብረቅ ክፍለ ጦር አንድ ሻለቃ ኃይልናም ከአፋባ ምዕራብ አማራ ቅጥናቴድሮስ ዘጠነኛ ክፍለ ጦር የመጣው አንድ ሻለቃ ኃይልም በአርበኛ በፍቃዶ ገንብር ከሚመራው ኢንጂነር ደሳለኛ ሰፋ ክፍለ ጦርም ሁለት በርጌዶች ከተውጣጡ አሀዶች ጋር በመሆን መስከረም 17 ቀን በሰሮት ኦፕሬሽን ከተማይቱን ሙሉ በሙሉ የተቆጣጠሩ ሲሆን በማግስቱ ማለትም መስከረም 18 ቀን የወግዴው መብረክ ክፍለ ጦር አንድ ሻለቃ ኃይል አየር ማረፊያ በተባለም ቦታ ሀያ ወታደሮችን ሊደመስስም ችሏል። የነጎስ ሚካኤል አለኮር ወታደራዊ አዛዥ አርበኛ አበበ መኩሪያና የኮሮ ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን መምራታቸውም ተገልጿል። በዚሁ በመካነ ሰላም ግንባር መስከረም 19 ቀን 2018 ዓ ም ሌላ ድል ተመዝግቧል። የኢንጂነር ደሳለኝ አሰፋ ክፍለ ጦር አካል የሆነው ጌታ ሰው አስረ ስብር ጌደም በተለምዶ ሰኞ ገበያ በተባለም ስፍራ አንድ ቲም የሚሆነው የ45ኛ ክፍለ ጦር ወታደሮችን እስከ ወዲያኛው ሸኝቷል። ብርጌዱ አዛዥ አርበኛ ዱቤና ምክትሉ አርበኛ ሻምብላ ብዬ እየመሩት የሰኞ ገበያ ኦፕሬሽንም ስኬታማ ስለነበር ጠላት ተንከሳክሶም ሊመለስ ችሏል። በደረሰበት ሽንፈት የተደናገጠው ጠላት ወደ ንጹሐን ሞርተራስ ወንጭፎ መስክረም 19 ቀን 2018 ዓ.ም የግፍ ግፍ እየፈጸመ ሲሆን፣ ተዋ በሚባል ቀበሌ ውስጥም መኖሪያ ቤት አቃጥሎ አንድ እናት ተሰውተዋል። በቃጠሎውም ቤት ውስጥ የነበረውን ሌሎች የቤተሰብ አባላትም ጉዳት እንደደረሰባቸውም ነው የተገለጸው። ኢንጂነር ደሳለኛ ሰፋ ክፍለ ጦርና መብረክ ክፍለ ጦር የተወጣጡ አህዳዎች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ ዘጠነኛ ሳሙኤል አወቀ ክፍለ ጦር አህድ ጋር በመቀናጀትም ከትናንት በስቲያ ለትናንትና ለሌት በመካነ ሰላም ግንባር የጠላትን ኃይል በመደምሰስም፣ በማቁሰል በመበተንናም በመማረክ ከጥቅም ውጭ አድርገው መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስር አውለዋል። በኦፕሬሽኑ የአድማ ብትና 23ኛ ክፍለ ጦር በርካታ ኃይል እየተደመሰሰ ሲሆን የመካነ ሰላም ከተማ አስተዳደር ሚንሻ ጽህፈት ቤት አመራር የሆነው አቶ ሰይድ አብዬን ጨምሮ ሌሎች ባንዳዎችም እስከ ወዲያኛው ተሸኝተዋል። በድምሮም ከ45 ያላነሰ ጠላት እየተደመሰሰ ሲሆን በርካቶችም ቆስለዋል። ውጊያው ሲጀመር ራሱን ለመከላከል አስበው በአየር ማረፊያ በለጋ አማራ እወንዝ እና በከተማይቱ መሃል በቡድን መሳሪያ እየታገዘው ውጊያ የከፈተው ጠላትም የጀግኖችን ክንድ ቀምሶ ከጥቅም ውጭ ሆኗል። መካነ ሰላም ከተማ ውስጥ የሚገኘው የቦረና ማረሚያ ቤትን በመክበብም ፋኖ ባደረገው ትንቅንቅ በርካታ እስረኞችን ማስለቀቅም ተችሏል። በዚያው በመካነ ሰላም ግንባር ከትናንት በስቲያ የኢንጂነር ደሳለኛ ሰፋ ክፍለ ጦር ጥላውን ፈንታው ብርጌድ ኮሎኔል ሀብታሙ አሰፋን ጨምሮ ሌሎች ሶስት ባንዳዎችን መማረኩም ይታወሳል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሕልውና ተጋድሎም ተጠናክሮ ይቀጥላል። ክቡራን አድማጮች፣ ለዚህ የመረጃ ሰዓት ያሰኩላችሁ አሁናዊ ወቅታዊና ሀገራዊ አጫጭር የግንባር መረጃዎች ይህን ይመስላሉ። አሁን ይህን መረጃ ሳጠናቅርላቸው የደረሱን እጅግ አንገብጋቢ ሰበር ዜናዎች አሉ። ይህን መረጃዎች በማጠናቀር ላይ የምንገኝ ይሆናል። በቀጣዩ የመረጃ ክፍላችንም በስፋትና በዝርዝር የምንመለስበት ይሆናል። እስከዚያው መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የሚለቀቁ ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን ኦህል የሚመስለውን በመጫን የዩቲዩብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋብዛችኋለሁ መልካም ቆይታ ይሆንላችሁ